ቀጥል እሺ። እንትን እሱ በቁማር በከፍተኛ ማነው ከፍተኛ ገንዘብ ያገኘ ሰው ወይም ደግሞ ቁማር በልቶ የንግድ ስራ የጀመረ ሰው ያንን ገንዘብ በሚያገኘው በትርፉ በሚያገኘው ነገር ሰደቃሚ የሆነ ወይም ደግሞ ለንቢቲቪሰ ተቀባይነት አለው። እንደ ተውበት ያድርግ ወደ አላህ ስብሀነ ተዐለ። ለሁለት ይከፈላል። ገንዘቡን መጠቀምና ወንጀል። ተውበት ያድርግ። እሺ ቁማር ወንጀል ነው። ቁማር ወንጀል ነው። ወንድም ይከታች ከበስተቀር ሰው ጠይቅልኝ ብሎኝ በቁማር በፊት የሰራው ከሆነ አይጠየቅበትም። ወደ አላህ ተውበት ማን ነው በቃ በሰለመበት ቀን ስላለፈው አላህ ይቅር ብሎታል። እዛ ላይ አይጠየቅም። ሙስሊም ሆኖ ከሆነ ግን ይሄን ስራ የሰራው እና ያካበተው በሐራም መንገድ ለሁለት ይከፈላል። አንደኛ ምንድን ነው? ይሄን የመጀመሪያ ተውበት ማድረግ አለበት ወደ አላህ። ቁማር ሐራም መክልክል ነው። ቁማር ሐራም ነው። ተውበት ማድረግ አለበት። ሁለተኛ ይጠበቅበታል ያን ገንዘብ እንዳይጠቀመው እንዳይጠቀመው የሐራም ገንዘብ ስለሆነ ያሳልፎ ለድሃስ ለምስኪን ይሰጥ ይገባል። ያ ሰው የምስኪን እና ድሃስ ከሆነ ለራሱ የሚበላው ከሌለ የሚጠቀምበት ከሌለ አደጋ ላይ ከሆነ ህይወቱ የዛኔ ሰደቃ የሚጀምረው ከራስ ነውና፣ ወብዳ ቢወንተዑል ከራስ ከምትቀልበው ትጀምራለህ። ወደ አላህ ስብሐነ ወተዓላ ስላለፈ ተውበት ያድርግ።

ይቻላል ኡስታዝ ያ ያ መቀጠል እንችላለሁ። በተራ ጠይቁ። እኔ ኢትዮጵያ እያለሁ ማለት ነው ሰው፣ በፊት የዛሬ 7 ዓመት አካባቢ ወደ 24700 ምናምን ብር አካባቢ ማለት ነው በአካውንት የተላልፎ ነበር። እሺ፣ ያተላለፈው ሰው አላውቀውም፣ ግን ዝም ብሎ ደውሎልኝ ብር ገብቶልኝ ያለው ያለኝ ያው ገብቶልኝ ያለው፣ ማን ላኪው ምናምን ስለ ብሩ ከደረሰ ምን አገባህ አለኝ። እሺ በመቀጠል ባለው ይሄን ብር እንዴት እንዳደረገው። ያኔ ያው በጊዜ ወጥቻው ን ወኔ የሰው ሀገር ነው ያለሁት። ያን ብር ደግሞ ጥያቄ የሰው የሰው ብር ነው መመለስ ደሞ ላኪው ማን ነው ብሩ ከደረሰህ ምን ለማንኛውም ቢያንተ ሀቅ ካልሆነ ለድሀዎች ለምስኪና አሳልፈህ። አይዋ ሁለተኛ ጥያቄ ደግሞ ጓደኛዬ እና የሆነ ያክስት ልጅ ነበረች ያው ከተለያዩ በሶስት እሷን ያስፈተችው ስታስፈተው ማን አሁን ለመመለስ ፈለገች።

ማን ነው ምክንያታዊ ሆና ጠይቃው ቢ ካላ መፍታት እያለበት ሸሪዓ ፍርድ ቤት ሄዳ ብትመለክት ሸሪዓ ፍርድ ቤት የማውረድ ስልጣን አላቸው። እሱን ሳትጠይቀው ዝም ብላ ብትሄድ ነው ማውረድ የማይችልት፣ እና እሷ ራሷ ጠይቀው ነው ያስወረደችው። በኋላ ደግሞ ለመመለስ ፈለገች። እሱ ፈትቼሻለሁ አላላትም። እሺ፣ ሸሪዓ ፍርድ ቤት ሄዳ ግዜ ነው ያስወረደችው አይደል? ወስውስ ነው ጫው ነው መሰለኝ ነው ወረቀቱ እንዲካልይ መስለኛ። ለምን ጥያቄው ለም የለም አንተ የኒካህ ጉዳይ ስለሆነ

ል ጨርስእ ሌላኛው ደግሞ እሱ እንትን ባለፈ ነግረኸኝ የነበረ ግን በነገርከኝ መሰረት ሳስረዳቸው እንደዚህ የሚባል ነገር የለም አሉኝ። ስለ ሃጂነቢ ማለት ነው። ከኒካ በፊት ተገናኝተው ከዛ ብታረግዝና ብታገባት አባትነቱን ተቀባይነት አለው ያልከኝ ማለት ነው። እና እነሱ ደግሞ ያሉ፣ አንደኛው ደግሞ አለኝ ጭራሽ ሴት ልጅ ከሆነች ለልጁ ለልጁ ለልጁ እንትን ሽንግልና መሄድ አይችልም። ከኒካ በፊት የተረገዘችው ሴት ከሆነች ለልጁ እንትን መሄድ አይችልም አለኝ፣ ሽንግልና መሄድ አይችልም። ኦኬ፣ መካከል ሁለት ሀሳብ አለ። አንደኛ ምን የሚል አቋም ነው? ሸሪያዊ በሆነ ኒካህ እስካልወለደ ድረስ ያ ሰው አባት ሊባል አይችልም የሚለው ነው። በሸሪያዊ ኒካህ አድርገው ካልወለደ በስተቀር የአባትነት መጠሪያ የለውም የሚለው ነው። አንደኛው እሱ ነው። በዚህ በዚህ አቋም ከሆነ ያ ሰው እንትን ማለት አይችልም፣ ኒካህ ማሰር አይችልም፣ አባት የሚባል መጠሪያ የለውም። እና አባት የሚባል መጠሪያ እንዲኖረው ሸሪያዊ ኒካህ አድርጎ እየወለደ ሰው መሆን አለበት ታ ሁለተኛው አቋም ምንድን ነው? ሌሎች ዑለሞች ደግሞ ያች ሴት ከዛ ከአንድ ሰው ጋር ብቻ ከሆነ ስጋዊ ግንኙነት አድርጋ የወለደችውን ልጁን አባት ብሎ የሚጠራም ችግር የለውም የሚል አቋም ያላቸው ዑለሞች አሉ። ያ ነው እና እነሱ የአንደኛውን አቋም ተናግረው ነው እርግጥ ትክክለኛው አቋም የትኛው ነው ከተባለ አባት አባት ሊባል ዘንድ ሸሪያዊ የሆነ ኒካ አድርጎ ሲወልድ ጊዜ ነው። የዛኔ አባት ይባላል። ከዛ ውጭ በዝሙት የወለደ ሰው የአባትነት መጠሪያ በፍጹም የለውም እና ኒካ አያስርም የሚለው ነው። በዚህ መንገድ ከሆነ ማለት ነው። ያኛም የዕለሞች ቀውል ስላለ ነው ያንን የነገርኩ። ነገሩ የተከሰተው ከመስለማችሁ በፊት ነው ወይንስ ሙስሊም ሆነው ነው ይሄን ነገር ያደረጉት? ይሰማል። አይ፣ ገና ሙስሊም እያሉ ነው እንጂ ሙስሊም እያለ እያለ ሙስሊም እያለ ነው እንጂ ልጁ ሙስሊም ነበረ።

ጊዜ ጀለብያ ውስጥ ጥቁር ልብስ ነው እሺ፣ የሚለበሰው ጥቁር ልብስ ነው የሚለበሰው። ከጀለብያ ውስጥ ነጭ ልብስ ነው ይላሉ አራቦች። ማን ያለው በአላህ አምነው መልካምን ለሰሩት ገነት ውስጥ ጸጋና አዘጋጅቼላቸዋለሁ ካለ በኋላ ወሪድዋኑ ሚንላሂ አክበር ይላል። በዛ ውስጥ ከተ ከሚገኘው ጸጋ ግን የእኔ የአላህ ውዴታ ከእርሱ በላጭ ነው በላይ ነው እያለ ይናገራል። ገብተዋል አይደለም በዚያ ውስጥ የምናገኘው ትልቁ ጸጋ ከእርሱ ጋር የሚኖረውን መንፈሳዊ ሕይወት ነው። እርሱን ማየት እናየዋለን፣ ይሄን ቃል ይገባልናል በቁርአን። እርሱን እንደፈለግን ማናገር ይህን እድል ይሰጠናል። ገብተዋል የእርሱን ድምጽ እንደፈለግን መስማት፣ ልክ እንደው የእርሱን ውዴታ መጎናጸፍ፣ ነብያትን እንደፈለግን ማየት። አላህ በጀነት ውስጥ የምትፈልጉት ነገር ሁሉ አለላቸው አለ። መጥፎ ነገር እንዳይሆን የምጠይቀው መጥፎ ነገር ከሆነ አይሰጠውም እሱ። መልካም ነገር መጥፎ ያልሆነ ነገር እስካልጠየቅክ ድረስ የፈለግከውን የምታገኝበት ሀገር ነው። መጥፎ ነገር ለምሳሌ ሰው መግደል እፈልጋለሁን ብትል አይሰጥም። ክፉ ነገር እስካልጠየቅክ ድረስ ማንኛውም ሰው መልካምን ነገር ብጠይቅ አለን። እና በዚያ ላይ መንፈሳዊ ህይወት እንደሚቀጥል አላህን ማመስገን ሁሌ፣ አላህን ማወደስ ሁሌ፣ አላህን እንደፈለግን ማየት ይሄ ሁሉ ጸጋዎች አሉ። በዚያ ውስጥ ትልቁ ጸጋ ተብሎ የተገለጸው እንዳሁም እሱ ነው። ያኛው ተጨማሪ ነው። ይሄ ነው። እሺ፣ አመሰግናለሁ በጣም በዚህ አጋጣሚ ደስ ብሎኛል። አንዳንድ አንድ እዚህ ሰማለሁ፣ በጓደኛዬ ፏድ ነው ያንተን እንዳዳምጥ የነገረኝ። በዚህ አጋጣሚ እሱንም አመሰግናለሁ። ታንኪ ሶ ማች። እሺ፣ እሺ፣ እሺ።

ጥያቄ ነበረኝ። ምን ይላሉ? አይሰማም? ይሰማል። ጥያቄ ምንድን ነው ወንድማችን? ጥያቄው አሁን ለምሳሌ እንትና እራና ያሉ ሙስሊሞች እና እኛም አሁን አንድ ነን። እነሱ አሁን አሊ ይላሉ፣ አዎ ለእኛ መሐመድ ነው። መሐመድ ነው በምንድን ነው ምን ላይ ያየውን ኦኬ። ከአላህ ውጭ አልየን ይለምናሉ፣ ይጣራሉ እነዚህ ሰዎች። አላህ ደግሞ በቁርአን ላይ ከእኔ ውጭ ሌላ ማንንም አትጣሩ ብለዋል። ከታላረ ወላ ተድዑ መዐላሂ አሐዳ ይላል። ከኔ ከአላህ ጋር አንድንም አካል እንዳትለምኑ እንዳትጠሩ ይላል። አልይ እርዳኝ፣ አንተ አግዘኝ እንደዚህ እያለን ፍጥረታትን የምንለምን ከሆነ ይሄ ሙስሊም አይደለም። ስለዚህ እነዚህ ሰዎች ከእስልምና የሚያስወጣ የሆነ ስራ ይሰራሉ። ይሄ ከሙስሊም ያደርጋቸው። እሺ አልይን ቤተሰቦችን ይለምናሉ ይለምናሉ። ሁለተኛው ጥያቄ እስላሞች አራት በማግባታቸው ብዙ ጊዜ ጥያቄ ይፈጠራልና፣ አላህ ሲደነግገው እንዴት ምክንያት የለውም? እንዴት አለ ምክንያት ነው የደነገገው ወይስ ዝም ብሎ ይቻላል ብሎ ነው? እሺ፣ ከአንድ በላይ ማግባት የሚለውን አላህ ሱብሓነሁ ወተዓላ ለቀደምት ነብያትም ደንግጎት የነበረ ነገር ነው። አዲስ አይደለም ለዚህ ትውልድ ይህን አላህ በቁርአን ላይ ሲናገር ወለድ አርሰንላ ረሱ ንብሊ ልና ለሁም አዝዋጀን ወርያ ይላል። መሐመድ ሆይ፣ በእርግጥም ከአንተ በፊት ነብያትን ልክ ያለሁ ለእነርሱ ሚስቶችንና ጥሩ ዘሮችን አድርጌላቸው ነበር ይላል። ስለዚህ ከአንድ በላይ ማግባት አዲስ በዚ ትውልድ ላይ የተጀመረ አይደሉም፣ ላለፉትም የተደነገገ ነገር ነው። ብዙ ሰው የሚያስበው እዚህ ቦታ ላይ ወንድ ልጅ የስሜት ጥሙን ለማርካት እየቀየረ ሚስት እንትን እንዲል ተደንግጎለት ብለው ሊያስቡ ይችላሉ። ወላሂ እንደዚህ አይደለም፣ አላህ ለዚህ አይደለም። እንደፈለክ እንድትደሰተ አግባራት ላለላለህ፣ እንደዚህ አይደለም። አስተውለት የቁርኣኑን አንቀጽ ሚስቶችንና ጥሩ ዘሮችን አድርጌላቸው ነበር ይላል። ሁለቱ የተያያዙ ነገር ናቸው። ከአንድ በላይ ማግባት ዓላማው ምንድን ነው? አላህ ስብሓነሁ ወተዓላ መልካም ዙርያዎችን አፍርታችሁ እንድትሄዱ ነው። አላህን የሚገዙ በአላህ ላይ ቅንጣትን ሳያጋሩ የነቢያትን ትምህርት ይዘው ለትውልድ የሚያስተላልፉ መልካም ትውልዶችን ለማፍራት ታስቦበት ነው። መልካም ሰው ጥሩ ዘሮችን አፍርቶ ቢሄድ ይወደዳል አለ። ከዚህ አንጻር ነው፣ ይህ ነው እና ነቢያቶች ከአንድ በላይ ያገቡ ነበር። ኢብራሂም ሳራን አገባ። ስሐ ማነው? ልክ እንዲሁ ሀጀርን አገባ። ሁለት መልካም ልጆችን ወለደ፣ ሁለት ነቢያትን ወለደ አለ። እነርሱ ደግሞ ሌላ ዘሮችን አፍርተው ይሄዳሉ። ከዚህ አንጻር ነው። ልክ እንዲሁ ለአማኞች የተደነገገላቸው ለዚህ ተብሎ ዑመር ብን አልኸጣብ ምን ይላል?

ወላድና ተወዳጅ የሆነችዋን ቸዋና አግቡ አሉ። እኔ ትንሳኤ ቀን በጣም በርካታ አማኛ ትውልዶችን አፍረታችሁ ያኔ አፍርቼ በመምጣት እደሰታለሁና እያሉ ተናገሩ። ወጣቸው ከዚህ አንፃር እንጂ የሰው ልጅ የሰው ያኔ ስሜት ጥሙ ለማርካት በሚል ያንን ታስቡበት አይደለም። እሺ፣ እሺ እሷ እሱ አመሰግናለሁ። የመጨረሻ አንድ ጥያቄ ካናበላ ልወርድ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ

ግን አማርኛ በእዚያ ሁለት እና የሆነ ጊዜ ትንሽ ሆኜ ማለት ነው። አካም ብለታዬ ብቻ ነገ አለ። አልሀምድሊላህ የሆነ ጊዜ ትንሽ ሆኜ ማለት ነው። የዘመድ እንነሱ ዘመድ ና ከዛ የሆነ ነገር ሰረቁ ለእሱ ማለት ነው። ደሞ ያን ግዜ ትንሽ ነኝ። ከዛም በቃ አላወቁም እና ሰረቁና አሁን ሲያድግ እሱ ነገር ደሞ ትልቅ ነው እንትን ከዛን አሁን በቃ መመለስ ምናምን አቃተኝና ይሄ ነገር እንዴት ይታያል? እስኪ እሺ፣ አሁን መመለስ ትችላለሽ፣ ለሰውየው አቅም አለሽ፣ መመለስ ትችላለሽ። ግን በቃ መመለስ ትችላለሽ ግን እንት ነው ያቃተኝ ምን ብዬ መመለስ። ከዛም በቃ ለቤተሰብ ምናምን ጠይቁኝና ማልኩት በቃ እኔ አይደለም ብዬ ያን ጊዜ ትንሽ ነኝና፣ እሺ

ሰላም አለይኩም። እሱ ልጠይቅ ዋለይኩም ሰላም ይቻላል። ስለ በርዘቅ የሚባለው እስኪ አብራራልኝ። ሰዎች ከሞቱ በኋላ ነፍሳቸው ትገናኛለች፣ እናት አባት፣ ልጆች ምናምን የሚባለውን ነገር ይሄ ነገር ትክክል ነው? አ፣ ህይወት የምትኖርበት አለም አለች። አሮህ ይገናኛሉ። ከሞት በኋላ ሩሆች ይገናኛሉ።